ስምጥ እንቅልፍ ውስጥ ነበረች። በድንገት የለበሰችው ብርድ ልብስ ከስር ተስቦ ሲወልቅ ትደነግጥና ከእንቅልፏ ትነቃለች። ለመነሳት በምትሞክርበት ጊዜ የሆነ ሰው ጸጉሯን ስቦ መልሶ ያስተኛታል። አባቷ ነበር። በድንጋጤ ምን እያደረግክ ነው ስትል ትጠይቀዋለች። ነገር ግን ለጥያቄዋ መልስ በመስጠት ፋንታ ከአናቷ ጀምሮ እስከ እግሯ ድረስ ይመለከታትና ተመልከት ልጄ እንዴት እንዳደገች ይላል። እነዚህን ቃላቶች ከአባቷ ስትሰማ ምታደርገውን ታጣና ያለ ድምፅ ማልቀስ ትጀምራለች። ቀጥሎም እጁን ከጸጉሯ ላይ አንስቶ ፊቷን ከደባበሳት በኋላ ክፍሉን ለቆ ይወጣል። በቀጣይ ቀን እናታቸው ቁርስ እያበሰለች ሳለ ያንጉ ማታ አባቷ ስላደረገው ነገር ለእናቴ ልንገራት ወይ ሳልንገራት እያለች እያሰበች፣ እህቷ ወንድሟና አባቷ ወደ ጠረጴዛው ይቀላቀላል ይላቸዋል። አባቷ ማታ ምንም እንዳልተፈጠረ ሲጫወት ስታይ ማታ እንደዛ በተኛሁበት እንግዳ በሆነ መልኩ እየተመለከተኝ እንዳልነበር አሁን ምንም ነገር እንዳልተፈጠረ እያስመሰለ ነው ትልና በመበሳጨት ክፍሉን ለቃ ትወጣለች። ቀጥሎም እናታቸው ምግቡን የመጣችበትን ክዳን ሳህን ጠረጴዛው መሀል ላይ በውጭ አድርጋ በሀይል ታስቀምጠዋለች። ሁሉም ምን ሆና ይሆን እያሉ በመገረም እየተመለከቷት ሳለ ለሳምንት ምግብ እንዳላየ ሰው መብላት ትጀምራለች። ልጆቹ እናታቸው በምታደርገው ነገር ደንግጠዋል። ቀጥሎም ወንዱ ልጅ ምግቡ ጨው በጣም በዝቶበታል ብሎ ምግቡን ይተፋዋል። እናትየው ይህን ስሰማ ጨው በዝቶበታል ያለውን ምግብ አንስታ አፋ ውስጥ ካስገባች በኋላ የሰራችውን ምግብ አርፎ እንዲበላ ተነግረዋለች። ነገር ግን ልጁ ምግቡን መብላት አልፈለገም ነበር እና ወደ አባቱ ዞሮ ያየዋል። አባቱም በዚህ ጊዜ በቃ መብላት ካልፈለግ ክትወው ሲ፣ እናትየውም በንዴት ወደ አባትየው ትዞርና ምግቡን ጠርጋ መሬት ላይ በመበተን ምንም ነገር ብሰራ አፋችሁን ዘግታችሁ ትበሏት አላችሁ ትልና ጮክ ብላ እንግዳ በሆነ መልኩ እየተወራጨች ትጮህ ጀመር። ይህንንም ያየ ሕፃን ልጅ በፍርሃት ማልቀስ ይጀምራል። ግን ጥያቄው ምንድ ነው? እዚህ ቤት ውስጥ እየተፈጠረ ያለው ነገር ነበር። እዚህ ቤት ከገቡበት ቀን አንስቶ አዳዲስ መጥፎና እንግዳ የሆኑ ነገሮች በሙሉ እየተፈጠሩ አባትየው ሁልጊዜ ማ ማታ ማታ የሂንጊው ክፍል እየገባ አፍጥጦባትና ነካክቷት ነው የሚወጣ። በሌላ ቀን ደግሞ ሱንሁ ሻወር እየወሰደች ሳለ የሆነ ሰው ከፊቷ እንደቆመ ይሰማትና መስታወቱ ላይ ያለውን እንፋሎት ጥርግ ስታደርገው እህቷ ቆማ ስታይ በጣም ትደነግጣለች። ከዛ በኋላ ሁለቱም ወደ ክፍላቸው ይገቡና ሂንጊው አባቷ ሁሌ ማታ ማታ እየመጣ ስለሚያደርገው ነገር እየነገረቻት ሳለ ሁሉንም ነገር እየሰማ የነበረው አባት በሩን በርግዶ ይገባል። ቀጥሮ በከተራ አውጥቶ ሊቆርጣቸው ሲል ሶንሁ ትገፋውና ተያይዘው መሮጥ ይጀምራሉ። ነገር ግን አባታቸው ከፊት ለፊታቸው ይከሰታል። ይወጣል። የሲንሁን ጸጉር ይይዝና ከፎቅ ወደ ታች ይወረውራታል። እሷም ተወድቅና ራሷን ትስጣለች። ቀጥላ እህቷ ሂንጊዩ ታመልጥና አንድ ኮርነር ውስጥ ትደበቃለች። በዛ ሰዓት ላይ አባቷ መዶሻ ይዞ እየፈለጋት ነበር። በሌላ በኩል ሲሁን ህይወት ትነቃና እህቷን መፈለግ ትጀምራለች። ነገር ግን ወደ ኋላ ስትዞር አባቷ መዶሻ ይዞ ሊመታት ተዘጋጅቶ ቆመ። ይህንን ስታይ ወደ መሬት ትወድቃለች። በዛም ሰዓት ሂንጊዩ ትመጣና ከጮህች በኋላ የአባቷን አናት በመጥበሻ ትለዋለች። ነገር ግን ምቷ ምንም ሳይመስለው በያዘው መዶሻ ሲሰነዝር ሽል ትለውና የተሰነዘረው መዶሻ ይስታት እና በሩን ሰብሮት ይገባል። ቀጥሎ ትክክለኛው አባታቸው እየተጣራ ወደ ፎቁ ሲወጣ ይሄኛው ሰውዬ መዶሻውን ጥሎ ወደ ልጆቹ ክፍል ይገባል። አባታቸውን ወደ ልጆቹ በሚጠጋበት ጊዜ ልጆቹ በፍርሃት ወደ ኋላ እየሸሹት ሲሄዱ ግራ በመጋባት ቀና ሲል በሩ ላይ ያለውን ስብራት ያይና እየተደባደባችሁ ነበር እንዴት? ሲል ይጠይቃቸው። ቀጥሎም ትንሽ ወንድማቸው ጫጫታውን ሰምቶ ሲመጣ ሴቶቹ ከዚህ ዞር በል እያሉ እየጮሁ ይነግሮት ጀመር። በተመሳሳይ ሰዓት እናታቸው ቀስ እያለች ወደ እነሱ በመጠጋት መዶሻውን አንስታ እነሱን ማጥቃት ትጀምራል ትክክለኛው አባታቸውም ተነስቶ እናትየውን ለማስቆም በሚሞክርበት ጊዜ ገፍትራ ትጥለዋል ከዛም በኋላ አስፈሪ ፈገግታ ታሳያቸውና የተሰበረው መስታወት ላይ እየቆመች ወደ ክፍሏ ትገባል ልክ እሷ ከዛ እንደሄደች ትክክለኛ እናታቸው ምን እየተፈጠረ ነው እያለች እየጠየቀች ትመጣለች ሁሉም ፈርተዋት መሸሽ ጀመሩ አባትየው የሚነሳና የገባችበትን ክፍል ቼክ ሊያደርግ ወደ ውስጥ ሲመለከት መሬት ላይ ካለው መዶሻ ውጪ ማንም አልነበረም በቀጣይ ቀን ጠዋት አባትየው ቄስ ለሆነ ወንድሙ ይደውልለትና ስለተፈጠረው ነገር ይነግረዋል። ወንድሙም ቤታቸው ይመጣል። አባትየውም ስለተፈጠረው ነገር የሚነግረው ሰዓት ስላላመነው እስኪ ሁላችንም አንድ ክፍል ውስጥ እንተኛ ይሉና ሁሉም በአንድ ክፍል ውስጥ ተደርድረው ይተኛሉ። ለሌት ላይ ትንሽ ወንድማቸው ይነሳና ወደ ሽንት ቤት ይሄዳል። ልክ እንደሄደም እሱን የሚመስል ሌላ ህፃን ልጅ ይመጣና ቢላ ይዘው የአባትየው ወንድም ላይ ሊሰካበት ይሞክራል። ነገር ግን የማይታየ ኃይል ይዞት ነበርና ሊሰካበት አልቻል። መውጋቱን ይተውና ይሄዳል። ወዲያ ወንድምየው አይኑን ይከፍትና አደገኛ መንፈስ ቤት ውስጥ እንዳለ ይረዳል። ሲነጋም ብቻውን ያን መንፈስ ማሸነፍ እንደማይችል ስለገባው ለታላቁ ቄስ ይደውልለት። ቤተ ክርስቲያን ውስጥም ሆነው እንዴት አድርገው ያን መንፈስ ከዛ ቤት ማስወጣት እንዳለባቸው እየተወያዩ ከዛም ኤክሶሲዝም ለማድረግ ወስነው ይለያያሉ። ሳይቀን ተሰባስበው ወደ መንፈሱ ቤት ለመሄድ ይነሳሉ። ነገር ግን መንገድ ላይ ሳሉ በብዙ ጠቋቁራ ሞራዎች ይጠቃሉ። በተመሳሳይ ሰዓት መኪናውን ለማስቆም በሚሞክሩበት ጊዜ ፍሬኑ ተበጥሶ ነበርና ከተራራ ላይ ተወርውሮ ይወድቃሉ። በሌላ በኩል አባትየው ሲንሁን ከአልጋው ጋር እጇንና እግሯን ጠፍሮ ያስራታል። እናታቸውም ልታስቆመው በምትሞክርበት ጊዜ ነገሮችን ለማስተካከል ያለን ብቸኛ አማራጭ ይህ ነው ብሎ ያረጋጋታል። ከብዙ ሰዓታት በኋላ ወንድሙ ቆሳስሎና በደም ተነክሮ ይመጣል። እናም አጋዦቹ በሙሉ እንደሞቱና ነገሩን ቶሎ ማድረግ እንዳለበት እንደሚያስፈልግባቸው ይነግረዋል። ነገር ግን በጣም እንደፈራ፣ ምክንያቱም ደግሞ ለመጨረሻ ጊዜ እንደዚህ አይነት ነገር በሞከረ ጊዜ መንፈሱ ቤተሰቦቹን በሙሉ ስለገደለ እንደሆነም ይናገራል። ይህ ነገርም አሁን ላይ ከተፈጠረ ራሳችንን መቼ ይቅር አንለውም እስከ ዘላለም እየተጸጸትን ነው የምንኖረው ሲል አባትየውን በዚህ ሰዓት በጉልበቱ በመንበርከክ ቤተሰቦቹን እንዲያድንለት እያለቀሰ ይማጸነው ጀመር። ይህንንም ወንድሙ ሲመለከት፣ ልቡ ይራራና አማከለኮሰ በኋላ ሲንሁን ውሃ ይረጫት ጀመር። በዚህ ጊዜ እያደረጉ ባሉት ነገር ግራ እየተጋባች መጮህ ጀመረች። ቀጥሎም ወንድምየው መስቀሉን ደረቷ ላይ በማድረግ በዱላ ይለጠልጣት ጀመር። በዚህም ጊዜ በስቃይ መጮህ ጀመር። በዚህም ጊዜ ወንድምየው ወደ አባቷ በመዞር መቀጠል ይፈልግ እንደሆነ ይጠይቀዋል። አባቷም ሴንሁ እንዳትንቀሳቀስ እግሯን ጥፍር አድርጎ ይይዛታል። አሁን ደግሞ ወንድምየው ኃይሉን ጨምሮ ያለማቋረጥ ይለጠልጣታል። ይህንንም አባቷ ሲያይ በጣም ያዝንና አብሯት ማልቀስ ይጀምራል። ፕሪስቲውን በዛ ሰዓት የረጠቡ በትሮችን እየቀያየረ መምታቱን ቀጥሏል። ስቃዩ የበዛባት ሴንሁ መቋቋሚያ ቅጣት እና ራሷን ትስታለች። በሌላ ሲን ፖሊሶች አደጋ የደረሰበት ቦታ ደርሰዋል። መኪና ውስጥም የአባትየው ወንድም በደንብ ተመክሮ እንመለከተዋለን። ይህም ማለት ቤት ውስጥ ያለው ፕሪስት መንፈሱ ነው። እናት ከዚህ በላይ ማየት አልቻለችም ና ፕሪስቱን ለማስቆም ትሞክራል። ለባሏም እንዲያስቆመው ና ይህን ከምናደርግ አንድ ላይ ብንሞት ይሻለናል እያለች በምትማጸነው ጊዜ ይገፈትራትና ወንድሙን እንዲቀጥል ይነግረዋል። ያን ጊዜም ሚስቱም እያገዘ ያለው መንፈሱን እንደሆነና እሱም ከመንፈሱ ምንም እንደማይሻል ትነግረዋለች። በዛ ሰዓት አባትየው በጣም ይበሳጭና የሚስቱን አንገት በማነቅ ሲያነሳት ከኋላ ያገኘችውን ጠርሙስ ታነሳና አናቱ ላይ ተሰብረዋለች። በዚህም ሰዓት ንዴቱ ይጨምርና አናቷን ከግድግዳ ጋር ከተሰቀለው ፎቶ ጋር አጋጭቶ ይጥላል። ዞር ብሎም ወንድሙን ሲመለከት ወንድሙ በሚያስፈራ መልኩ እየሳቀበት ነበር። ይህንንም ሲያይ ከመንፈሱ ጋር ለመደባደብ ይመጣል። መንፈሱን በአንድ ምት ይወረውረዋል። ልክ መንፈሱ ሊገድለው ሲል ትክክለኛው ፕሪስት ይመጣና ያስቆመዋል። ጥሎም የሆነ ነገር እያለ መንፈሱ እንዲሄድ ያደርገዋል። ከዛ በኋላ ሁሉም ነገር ይረጋጋል። በሌላ በኩል ሲኒሁ ወደ ታች ክፍል በምትወርድበት ጊዜ አባቷን ፕሪስቱንና ወንድሟን ታገኛቸዋል። ለምን እንዲ እንደደበደቧ ስትጠይቃቸው ፕሪስቱ አንድ ቁም ሳጥን ይጥላል። በዚህም ጊዜ መንፈሱ ይወጣና ፕሪስቱ መንፈሱን የራሱ ሰውነት ውስጥ ያስገባዋል። ቀጥሎም ወንድሙን በፍጥነት እንዲወጋው ይነግረዋል። ወንድምየውን በተሰበረ መስቀል አንስቶ ልቡ ላይ ይሰካዋል። በዛ መልኩ መንፈሱም ይጠፋል፣ ፕሪስቱም ይሞታል። ፊልሙ እዚህ ጋ ያልቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ኮሜንት ላይ ጻፉ።